አብርሽና ሄርሜላ ዙጥ ዙጥ ማለት ነው። ልክ እንደ ቧንቧ ውሃ ውሸትን ቀዱብን፣ ቀዱብን። አይተን ሰምተን አረተው እንዱ አይተዋል ሰምተዋል እንኳን አትሉም። አሁን አብርሽ ጽጌ፣ እነሩታ ጠቅላላ፣ ሲጀመር ዩቲዩበር የተባለ አንድ ላይ ነው የሄዱት ማለት ነው። የሆነ ቪዲዮ አለ፣ ራሱ አንደኛው ቪዲዮ እየተቀረጸ አብርሽ እያለ እየጠራው ድምጹ ምናምኑ ማለት ነው። የአብርሽ ድምጽ አለ። አይተን አይተን፣ ስትሄዱ፣ ተሰብስባችሁ ስትሄዱ አይተን፣ እንዲ በዳፈናው ውሸት ረ የእናንተስ ይለያል። እንዲ አይተዋል አይነቁም? ይነቃሉ እንኳን የሚል ነገር የለባችሁም ማለት ነው። እውነት እውነት ማለት ነው። ሲጀመር ሁሉም ተሰብስበው አንድ ላይ እንዲሄዱ አብዛኞቻችን እናውቃለን፣ ቪዲዮም አይተናል። ቪዲዮም ያላየን ደግሞ እዚህ ጋር ብዙ ጊዜ እኛ እየተናገረ ነው። ሁሉም ተሰብስበው ቡታጅራ ገብተዋል። ዩቱበሮች እንዳለ ተሰብስበው ቡታጅራ እንደውም የሄዱት

የእናንተስ የባሰ ነው፣ የባሰ አለው። ሀገርን አትርቀቀሩ። እውነት የባሰ ነው የእናንተስ ማለት ነው። እና እያንዳንዱ ሲጀመር ያወሩት ነገር ውሸት ነው። ሲጀመር ማለት ነው ሁሉም ና አንድ ላይ የሄዱት ብታጭራ ሲቀጥል ደግሞ ህልምሽ ተሳካ። መተዛዘል ጀመርሽ ነው እኮ ጎን ጎኑ ስትሄጂ ጎን ጎኑ ስትዞሪ ከፊት ከኋላው እንደምትዞሪ ከመጀመሪያ የዛን ምግብ ይዘሽ ዲስ ስታጎርሹ ከጎን ከጎን ስትቀመጭ ነገጧት ደግሞ በኋላው በፊቱ እንደምትዞሪ ወይም ደግሞ መተዛዘል እንደሚቀጥል አውቅ ያለሁ ማለት ነው። እዚህ ጋር ደግሞ እንግዲህ ዶሮ ከመወደዷ የተነሳ እኛ ቤት እግርም ይበላል። አዎ ምንም ማድረግ አይቻልም። ኖርማል ነው ብላችሁ ለፉት። እኔ ምን አገባኝ። ያልባል የሚበላው ሌላ። ግን ምንድን ነው፣ እግር ምናምን እንዳትሉ ይበላል። እግራ እና ሟላችኋለሁኝ ማለት ነው። ወደ ወሬ ስቀጥል የእውነት ማለት ነው፣ እንደዚህ ሀሳብሽ ተሳካ። በቃ ህልምሽ ሆነልሽ። ማድረግ የፈለግሽውን ነገር ሾክ ሾክክ እያልሽ አደረግሽ። አሁን ላይ በቃ ደግሞ እኮ እሷ ጋር ሲሆን አፍጥር ሱ አፍቄጡ ይስቃል አብርሽ ማለት ነው። ምነው ነው አንቺ ልሽ አፍቂጥ ይሳቃ ይላል። ገሬ ሰው አንድ አንድ ጊዜ ማለት ነው። እና አፍቄጡ ነው የሚስቀው እሷ ጋር ሲሆን ማለት ነው። ሲያስመስል እኮ ነው፣ ሲያስመስል ማለት ነው። ሄርሜላ ጋር ደስተኛ ነው እንዲባል ማለት ነው። ሄርሜላና የደስታው ነው ምንጭ ሄርሜላና እንዲባል፣ እንደዚያ እንዲባል እሷ ስታገኘው አፍቄጡ ነው የሚስቀው ማለት ነው። ደስታውስ ሩታ የሳቁ ምንጭ ሩታ፣ የ የ የመወፈሩ ምንጭ ለራሱ ሩታ። ሰው ሳያገኝ ዲህ አይወፍርም፣ አይወፍርም ጋይስ አው ይ ዲህ ወፍራም በሽታ ነው እንጂ ውፍረት አይደለም። ዲያ ዲያው ወፍሮ ካያችሁ በሽታ ነው ጋይስ። እና አብረሽ ደግሞ ማለት ነው የወፈረው በማገኘቱ ነው። ይህንን እንትን ማሻአላ፣ ማሻአላ፣ ይህንን ምንድን ነው ጥሬ ስጋ እየዘለዘሉ ማለት ነው በሚጥሚጥ አድርገው እያችን ከተት ከተት እያደረጉ ነው የወፈሩት ማለት ነው። ጥሬ ስጋው ምን ተገኘ በገንዘብ ገንዘቡ የማናመጣው ሩታ አብረው ሆነው ነው ወደዚህ አላም ከላይ ነው ግን ሰበቡ ሰበቡ ያው ተሰብስበው በመስራታቸው ነው። እና ማላችኋለሁ ሁኝ ሩታ፣ እሱ እኮ ስለሚገርመኝ ነው ሄርሜላ ጋ ሲት ስትሆን ደስተኛና ምናምን ሄርሜላነት የደስታ ምንጭ ምናምን እንዲባል እሷ ጋር ሲሆን የሚሆነው የሚሰራው። እንዴ እንዴ ሴት ነው የሚሽለ ጣልታው። እንዴ ሴት ነው የሚሽለ ጣልታው። ደሞ ምን አለች? ሌላ ሶስት ቀን አሞት ነበር አለ፣ ደሞ ማለት ነው። ሶስት ቀን አብርሽ፣ ሶስት ቀን ታሞተኝ ይሆን ነበር። ሶስት ቀን ታሞ የተኛው ጉንፋን ነው ሲጀመር። ፍቅር እስከ ሶስት ቀን አይደለም። ጉንፋን ብቻ ካልሆነ ከሌላ ጉንፋን ብቻ ነው እስከ ሶስት ቀን የሚያመው ማለት ነው። ስለዚህ አብርሽ ጉንፋን ነበር የያዘው። እናንተ ፍቅር ነው የሩታ ትዝታ ነው የሩታ ፍቅር ነው እያላችሁ ሩታን ሰው እንዲጣላት ሩታ እሱን አሳመመችው ሩታ ጎዳችሁ እንድትባል ስታደርጉ ማለት ነው። እሱ ግን ሶስት ቀን የታመመው ጉንፋን ይዞ ነበር ማለት ነው። ሶስት ቀን የሚያመው ጉንፋን ነው። አዎ ንገርሽ ብዬ ነው። ሲቀጥል ደግሞ እንግዲህ ሩታዬ ኢንስታግራሟ ላይ ፖስት ያደረገችው ነገር አለ ቃል ኪዳን አስሮ ቃል ኪዳን አስሮ እንደ ገደልከኝ እንደገደለኛል ነው ምታምን፣ አላቅም ብቻ እንደዚያ የሚል ማለት ነው። እንዲሁም ደግሞ ሁሉም የዘራውን ነው የሚያጭደው፣ ምናምን ብዙ ብዙ ብዙ ሩታ የሚያው ድራማውን ጠንከር ለማድረግ ማለት ነው። ብዙ ነገሮችን ፖስት እያደረገች ነው። አይዞሽ በርቺ፣ ጎበዝ ጎበዝ፣ የሚያውድ ማለት ነው። ጎበዝ በርቺ፣ ጠንከር ረባ ይለን፣ እንደዚህ ፖስት ፖስት አርጌ ፖስት እያደረገች ነው። ማንም ሰው ማንም የዘራተን ነው የሚያጭደው ጥሩ የዘራ ጥሩ ያጭዳል፣ መጥፎ የዘራ መጥፎ ጊዜ ይፈጃል እንጂ እያንዳንዳችን የዘራ ነውን የምናጭደው ማለት ነው። ግን ክፉ ክፉ ነገር ከመስራት አላይ ጠብቀን ክፉ ነገር ዘርተን ከመጨደል አላይ ጠብቀን እናማ ዝምበዮ አብሬሽ ማለት ነው። አዎ እኔ ራሱ በቃ እኔ የሩት የምባ ጎርፉ ነው የወስዳችኋል፣ ወንዙ ነው የወስዳችኋል። እባካችሁ ተጠንቀቁ፣ እባካችሁ ሩትዬን አታስከፋት፣ ሩትዬን አትበድሏት ብል የሚሰማኝ አጣሁ ማለት ነው። ማን ይሰማኛል? ልጄ ማን ይሰማኛል? ምን ተሰሚያለኝ? ግን ሁሉም ነገር ያልፋል። ሩት አይ ደግሞ እኔ አላሳፍራችሁም፣ ጠንክሬ በርትቼ አሳያችኋለሁኝ ደረጃዬን ከፍ አድርጌ ብላለች። አዎ ይሄን ሁሌም ደረጃሽ ከፍ ይበል። ደረጃሽን ከፍ አድርገሽ ለማየት እኛም ለማየት አንቺም ለመድረስ ያብቃሽ፣ በሰላምም ውለጂ ነው ሁሌ የምለው ላንቺ፣ የምመኝልሽ ምኞት ይሄ ነው። እና ደግሞ እና እኔ እኮ የሚገርመኝ ውሸታቸው ውሸታቸው እዚህ መጥተው የሚዋሹት ውሸት ሰምተናል እያልን እኮ ነው። አሁን ጊዜ ሰሞኑን አውቀናል፣ ሰምተናል በዛም ዩቱብም ቲክቶክም ላይ ሰምተናል። ሰምተናል እየሰራችሁ ያላችሁት ነገር ሰምተናል። አብርሽ መስቅ ለመስቀል ሂዷ፣ ሰምተናል እያልን እኮ እያልን ግን አያምኑ። ርግ በቃ እኛን ማለት ነው እውነት ነው ብሎ ለማሳምን በቃ፣ እንዴት ነው እንዴት ልበላችሁ በቃ እንደሆነ የሚስማሩ ማለት ነው። በቃ የሆነ የሚስማር ወደ እንትና ግባ ትግባ እንደዛ እነሱ በቃ እንደዛ ነው የታገሉን። በቃ ማመን አለባቸው። አይተናል ሰምተናል ኦ ኦ እያልን እኮ ነው። ነገር ግን ማመን አለባቸው። እንግዲህ አሁን ያወሩትን ሁላ አይተናል ሰምተናል። አንድ ላይ እንዲሄዱ ቃል አንድ ላይ እንዲጨፈሩ፣ አንድ ላይ እንዲያከበሩ፣ እያንዳንዱ ነገር ደግሞ አያቴ ጋር ምናምን ምናምን ምናምን ወረኛ ወረኛ ሽካካ። ሲጀመር አንቺ ጉራጌ አይደለሽም ሲጀመር ማለት ነው። ሲቀጥል ደግሞ። ጉራጌ ሙኝ ምንም አይገባኝም፣ ግን እዛ ሀገሬ ነው አያቴ ጉራጌ ምን ጉራገኛ አልችልም። ጉራገኛ ጉራገኛ መቼም ጉራጌ ሆኖ ጉራገኛ ማይችል የለም። ሁሉም ማለት ሁሉም ያ የሚችለው የጉራገኛ ከአንድ ሳምንት በፊት ለማምጃለሁኝ ምናምን እያለች ነበር። እንግዲህ ጉራጌ ያገር ተወለደች ጉራጌ ልጅ ሲሆነች ሲጀመር ሩታ፣ እቺ ሄርሜላ ማለት ነው ሩታዬ በልቤም ባሚሮን በመላሴም ነው የተሳለችው። ጋይስ የእኔ ቆንጆ እና ይቺ ይህን ሚላ የጉራጌ ልጅ ከሆነ ሲጀመር ሁሉም የየሀገሩን ዳንስ እየተወሰነ ይችላል ማለት ነው። የየሀገሩን ዳንስ ምክንያቱም ጭጭ እያለን እየደነሱ ስለሆነ ያደግ ነው። ስለዚህ እሷ እንዴት ከሳምንት በኋላ እንደገና ትልቅ የግብድ ያህል ከሳምንት በኋላ ጉራጌኛ ምት ለማመደው ያደገችበታል። እንዴት? ለምን ትለማመጃለች? ወሬኛ አሁን አያቶች ሀገር ነው፣ የቤተሰቦች ሀገር ነው፣ አሁን የትውልድ ሀገሬ ነው ትላለች። አሁን ደግሞ አልችልም እንዲህ ምን ብሎ መድሬ መድሬ ስላለች ማለት ነው። አራዬ አንቺስ የከፋ ነው አራዬ አንቺስ የከፋ ነው፣ ማለት ነው። እናንተ የከፋ ነው በጠቀሉ፣ ምን አንቺ ብቻ ምን አንቺ ብቻ የአብርሽም የከፋ ነው። ዘንድሮ እንደውስ ከመቼ የሆነ የድራማ የሚቀጥለው ማለቂያው ደግሞ ማለት ነው። ጋይስ፣ እንትና ሩታዬ፣ ለምንድነው ቪዲዮ ማሰራው? ስድስት ቀኗ ነው ቪዲዮ ከለቀቀች ሰባት ነው ስድስት ቀኗ ቪዲዮ ከለቀቀች ግን እስካሁን ምንም ነገር የለም ማለት ነው። ለምንድነው ቪዲዮ ማትሰራው? እንዴ ወሰዴ ባት እንዴ ሲል አብርሽ ይቻላሉ ማለት ነው። ወሰዴባት እንዴ እኔ እኮ አላምነውም እሱ። እንዴ ስላቸው አውቄ ነው። ሲጀመር እነሱ አልተጣሉም፣ ምንም አልተፈጠረም ጋይስ። ግን የሆነ ድራማቸውን ማጠናከር እየፈለጉ ነው። ያጠናክሩት፣ እኛም እንፈተፍት በታለን። ዋናው ነገር ውታ ብቻ ሰላም ቶሎ ይሁን አይክፋት። በነገራችን ላይ እንደሰው ማንም አይክፋው ማንም አይክፋው። እና የውሸት ቧንቧቸውን ደግሞ ያቅደዱብን ይልቀቁብን

አይተናል እንኳን ስንል ተነጥቷል እንዴ ብላችሁ ዞር ብትሉ ምን ችግር አለው? ግግም የግድ የግድ ማመን አለባችሁ። አብርሽ ታሞ አዲስ አበባ ነው። 3 ቀን ነው፣ 3 ቀን ተኝቶ ነበር፣ አራት ቀን ተኝቶ ነበር፣ ስምንት ቀን። 3 ቀን የተኛው ለጉንፋን በሽታ ነው። እኔ እኮ የሆነ በሽታ ያጠቀው ሰው ነው የሚመስለኝ። እዛኔ ግን አብርሽ ወይ ድራማ ሲችል የእውነት አሁን የዛኔ ታመምኩ ብሎ የመጣ ጊዜ ፊቱ የተቆላ አሻሩ ነው የሚመስለው የእውነት